ኢየሱስ ለዘላለም ጌታ። ቀኝ እጃችሁን አንሱ። ዘው በተቀመጣችሁበት አውሩ። በልሳኖቻችሁ በልሳኖቻችሁ ተናገሩ። ዩኒቨርሱን በሚገዛው አምላክ ፊት ነው ያላችሁ። እንኳን የአንድ ሰው ዴስቲኒ የዓለምን ዴስቲኒ መቀየር የሚችል ጌታ ፊት ነው ያላችሁ። ታውሩ በልሳ ልስማ ልሳ አጠገባችሁ ያለ ሰው እስኪ ሰማ ድረስ በልሳ ነው

ለምነኝ አሕዛብን ለርስ የምድርን ዳርቻ ለግዛት ሰጣሃል። አላ ቶራ ሰኒ ከማታ ዘዲ ከማታ ለካዲያ ቶሳ ከማ ሰዎች አይመጥኗችሁም ያሉትን ነገር እየተቀበላችሁ ነው። ለነሱ አይገባም የተባለ ነገር እጃችሁ እየገባል። የመንፈስ ዓለም አሸንፎ እየሰጣችሁ ነው። ዘራዲድ አላ ሊቨኒናማካንቶቬኒያማ ቱዛ አንታራድያማ ሳካ አለቅነት በጫንቃ ላይ ነው። እሱ ነው የሚገዛው። እሱ ነው የሚያዘው። እሱ ነው ይሁን የሚለው

ሳዲፌንያላ ክራቲኬዲያታ የሆነ ሸክም እንደወረደ እየቀለለህ ነው አደል? የመሄድ ላይሰንስ ነው። የመስራት ላይሰንስ ነው። የማለፍ ላይሰንስ ነው። ቴራ ባባ ሲማቶባ።

አሜን በሉና ቀና በሉ። ቆይ ልጀምረው። በትንቢት ታውቃላችሁ አይደል? በሰዎች ሕይወት ውስጥ የማይታወቅ እጅ ይመጣና ዲስትሮይ ያደርጋቸዋል። ላያችሁም ባለፈው ሰዎች ነፃ ሲወጡ ብዙ ጊዜ ካጋነት ስራ ነፃ የሚወጡ ሰዎች አይታችኋል። ዳሃር ጊያቸው ቤቷን አሽጬ መኪናውን አሸጥኩት ገንዘቡን ጨረስኩት። ስለዚህ አንድ የማይታወቅ እጅ መቶ ነው ዲስትሮይ ያደረጋቸው። ብዙ ሰዎች ሁለት ሆቴል ነበረን ባዶ ሆነን አጋንንቱ ከወጣ በኋላ ሲነግሩ አ የሆነ አንድ የማይታይ አይን የማያየው እጅ መጥቶ ዲስትሮይ ያድርጓቸው ነው። እኔ ግን ዛሬ ለእናንተ የማይታይ እጅ ስፍራ ያስቀይራቸው ሲመጣ አይታየም። ሲነካችሁ አይታየም። ድንገት ግን ትባረካለን። አንድ ሰው እጅ ይበልስ ይህንን እጅ ጠርቼባችሁ ነው ምጸልየው። ማላካቶሴከ ይኸውላችሁ ኢሳይያስ ስልሳ አንድ በእፍረታችሁ ፈንታ ይላቸዋል በአፈራችሁበት ፈንታ ሸምፉል ላይፍ በኖራችሁበት ፈንታ አላካማ በተዋረዳችሁበት ፈንታ አንገት በደፋችሁበት ፈንታ እና እድል ፈንታችሁ ደብል ይሆናል ነው የሚለው። አሁን ጠላት መቶ አዋርዶሃል፣ ጠላት መቶ አፍርሶሃል አደለ? አሁን ግን የሚረዳ እጅ ይመጣል። ከዛ ቁጥር ዘጠኝ ላይ ያለውን ትንቢት ልንገራችሁ። እሱ እናንተ ቃል ነው። ኢሳያስ ምራፍ 61 ቁጥር ዘጠኝ ላይ ራሴ ላንብበው። እኔ ሳነበው ጮክ ብላችሁ ድገሙልኝ። ዘሮቻቸው በመንግስታት ልጆቻቸው በህዝቦች ዘንድ የታወቁ ይሆናሉ። ልበለው። አጠገባችሁ ላለሰው ነገር ዘርህ በሉት፣ በመንግስታት ልጆችህም በህዝብ ዘንድ የታወቁ ይሆናል። አሁን ድገምና ነገረው፣ የሚያያቸውም ሁሉ እግዚአብሔር የባረካቸው ህዝቦች እንደሆነ ያውቃሉ። ያው ካራባሻማ ይውላችሁ ይሄን ትብል ልንገራችሁ። ዘሮቻቸው በህዝብ በኔሽ ቀጥሎ በነገስታት። ይሄ ምን ማለት ነው? አጭሩ አጭሩ፣ ሰዎቹ ገነዋል። በሌላ ትርጎ በብልጽግናቸው ነው የገነሉት። በስኬታቸው ነው የገነሉት። ሰፈር አይደለም፣ አገር አውቋቸዋል፣ ነገስታት አውቋቸዋል። በስኬት እና አሁን ይሄ ስማርት ነው አይደል የሚባሉት። ይሄ ጎበዝ ልጅ ነው አይደል የሚባሉት ይሄ ብልጥኗር የሚባሉት እነዚህ ይሏቸውና፣ እግዚአብሔር የባረካችሁ በእግዚአብሔር በረከት ዝናችሁ ይወጣል። ካቱፋ እመነኝ እንጂ አይቻለሁ፣ ከውርደት ወደ ክብር የሚወስድ ከባዶ ወደ ትልቅ የሚወስድ ይኸው እዚህ ቤት ያላችሁ ሰዎች ሰላሚው አልቻላችሁም ደቃሚው አልቻላችሁ። ተነሱና ይህን እጅ አስተናግዱ። በልሳን እያወራችሁ በልሳን እያወራችሁ እጁን እጁን አስተናግዱት። አማቶፌንያስ ወደ ከፍታ ቢወስድህ እጅ ወደ ክብር ቢወስድህ እጅ ዛግ ዌልካም ቱ ማይ ላይፍ በለው፣ ዌልካም ቱ ማይ ላይፍ በለው። በሌላ ስፍራ እነርሱ ግን ለከንቱ አይወልዱም ለጥፋት አይወልዱም ይላል። አያካ ጦዛ አናከፋኔ ያሳ ከቦራ የዛሬው ወደ ልጆች የሚሻገር ብልጽግና ወደ ዘር ሐረግ የሚሻገር ትልቅነት ዛታራፎቴ ኬመቴማሳ በልሳን እየጮኹ ሰደው ወደ ትውልድ የሚሻከር ሰክሰስ ማላ ቶራ ባ ኒያቶፋ አንተ ከማ ወደ አንተ ልጆች የሚሻገር እርግማን የለም። ወደ አንተ ልጆች የሚሻገር ሀዘን የለም። ወደ አንተ ልጆች የሚሻገር መርገም የለም። ወደ አንተ ልጆች ትልቅነት ነው የሚሻገረው። ታታ ቶሳ ካማ ቶፌንት ያማሶ ራቴኒ ጋማሳ ወራራራባራራባዲያ ማሳካ የሚሻገር አራፋዲያ ባሳካ ዘራቸው የታወቀ ይሆናል። ልጆቻቸው የታወቀ ይሆናል። በዚህ መካከል ይታወቃል። ዋጃማደፌን ያሶካማ ተባራ አናማቶፌንያሳ ለአንድ ደቂቃ ልፍቀድላችሁ። እራሳችሁ ላይ ነው የምትናገሩት። የኔዘር የታወቀ ይሆናል። የኔዘር የተባረከ ነው የሚያገኘው ዘር አይደለም። ሻዳ ባሊያስ ልናገርባችሁ ልናገርባችሁ ልናገረው መንፈስ አለ። የልጅ ሞት አታዩ። አይ ፕሮፌሰር አይ ዘ ማይቲ ኔም ኦፍ ጂሱስ የልጅ ሀዘን አይገጥማችሁ። ልሰጣችሁ ነው። የልጆቻችሁን ሰርግታላችሁ። የልጆቻችሁን ልጆች ትቆጥራላችሁ። ማላ ካፋን ያሳ ሃሌሉያ። በእናንተ በር ያለፈው ሁሉ እግዚአብሔር የባረከው ሰው ይላችኋል። ከሩቅ የሚያያችሁ ሁሉ እግዚአብሔር የባረካት ይላችኋል። ሉፓሬቬንታና አለ የሚወስድ ልጅ ሰው ሊጎዱ የፈለጉ ያንተን አጥር ማለፍ አይችሉም። እግዚአብሔር የሚጠብቃት ይሉሻ። እግዚአብሔር የሚዋጋለት ይሉሃ። ላፒፋቴ ካማ እያየሁኝ ነው በእናንተ ላይ ክፋት የሸረቡ እጆች ሲቆረጡ ጠገብ ሳይደርስ እጁ የተሰበረ ጠላት አ አየው። አአ ድንገተኛ ልልታ ቤት፣ ድንገተኛ ልልታ ቤት ሲገባ ማቱራ ገቢ በእግዚአብሔር እጅ የተዘጋጀ ፕሮሞሽን አየሁ።

አንተ ሹራብ የለበስከው እኔ አድን ማርያ አዲስ ቴሪቶሪ የምትከፍችበት ቁልፍ ሲሰጥሻል አዲስ ግዛት ትልቅ ትልቅ ግዛት፣ አሜን። እግዚአብሔር ሰው ተንብይ፣ ሃሌሉያ፣ አሜን። ምን አይነት ምን አይነት ወደ ዘር የሚሻገር ሀብት ውሰድ፣ ወደ ዘር የሚሻገር ብልጽግና ውሰድ። ይሄ የነብይ ቤት ነው። እየሰማን ዝም ማለት አይቻልም።

ከፍታ አቤር ከሱ ጋር ከፊት ከፊቱን እጄን ይዞ እኔን የመራ ዎ አይቼ ዋለሁ። ዛሬም ቢሆን አምነዋለሁ። አይተወኝም እንዲሁ እንደዋዛ። ጌታ ለማርቲ ይናገረኛል ዛሬ እናት የሆነ እጅ አክሊል አምጥቶ ትልቅ አክሊል ጭንቅላትሽ ላይ ሲያስቀምጣየሁ እና የምትጠብቂው አንድ ዘመን አለ እግዚአብሔር የነገረሽ በጾም በጸሎት እየናፈቅሽ የምትጠብቂው ያ ዘመን አሁን ደረሳል ጌታ ለብዙዎች የምትጠቅሚበት ለብዙዎች እጅሽ እንዲህ እንደተዘረጋጅሽ ለብዙዎች እባብን የምትከለኪበት የብዙዎችን ነፍስ የምትታደግበት በአደባባይ አዲታንስ በአደባባይ ቃሌን ይዘሽ የምትቆሚበት የነገርኩሽ ሰዓት አሁን ደረሳልሜ። ሳየው የአገልግሎት ዘመን ደረሰ፣ አለ ጌታ። ያት ልበላው ዛሬ እሺ። የሆነ ትልቅ ትልቅ በሰው ቁመት አለ እና ቤቱ እራሱ እንዴት እንዳስገባው ማየት ማልችለው መልአክ ቆሟል። የሚናገረውን ሰማለሁ። ፍጣኑ ይለያል። በቃ እግዚአብሔር ለነገራችሁ ነገር የምትራመዱበት ሰዓት ደረሰ። አዎ፣ እያቻኮላችሁ ነው። አሁን ብዙ ነገራችሁ ሊቸኳኮል ይችላል። ይሄ ግን የእግዚአብሔር እጅ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በጣም አንተ ሁለት እጅ ነው የዘረጋኸው፣ ቲሸርት የለበስከው። ምንድነው የምትሠራው? ፀጉር ቤት። የማን ነው? የራሴ እንደ ሱቅ ነገር እንደ ሱፐር ማርኬት፣ አቤት እያየሁ ነው። አሜን፣ ትልቅ አሜን፣ ሰፊ አሜን። አስበህ ይሁን ተዘጋጅተህ ይሁን፣ ከነሱ ጋር እንከብታለን ብለን ያው ተሰማምተናል። ከሩቅ ሀገር ነው መጣው። ምንድነው ያጨብጭ ወይቶ ሀሌሉያ ዛሬ ጨብጠኝ ብዬ ነጭ እንጀራ እንደዚህ ታጎርሰኛለህ ጠዋት እኔ በእንቅልፍ ስነሳው ነጭ እንጀራ አዎ ነጭ እንጀራ ሱፐር ማርኬቱ እኮ ነው አሜን ያንተን እጅ መጨበጥ እፈልጋለሁ የሀብት ዘመን ነው አሜን የብልጽግና ዘመን ነው አሜን ናቶ ነው ጨብጠኛ ሻካ ቦታ ካማስ ሆነ

ጌታ ነው በግድ ነው ያመጣኝ እኔ ሙሉ ወንጌር ነው የማመልከው እሱ ሞያሌ ነው የመጣው ሞያሌ ጸጉር ስራ ይሰራል ከአንቺ ጋር እሰራለሁ አለኝ እሺ እንሰራለን እኔ ዳቦ ቤት ነው ያለኝ ዳቦ ማሽን ነው ያለኝ እና በቃ ቤት አለ አንድ ክፍል አንተ ትሰራለ አንድ ክፍል እኔ ደግሞ ዳቦ ቤት ከፍትበታለሁ ብዬ ነው አሁን እሱ ካሌድን አለኝ እሺ ካልክ ነዳለና አልኩት ታይዘን መተሻ ታቂማት ማጥቻለሁ ማጥቻለሁ። መጀመሪያ በፊት አዎ፣ በፊት ይሄ ቤት እንዲያል አልነበረ። አንድ ጊዜ ነው መጣ። ይሄን የብልጽግና የመስፋፋት ቀባ። አሜን፣ ይዛችሁት ይዱ። አሜን። በኢየሱስ ማስፋፋቻችኋል። አሜን። ኢየሱስ ጌታ። አሜን። ሃሌሉያ ሃሌሉያ። የሚያስፋፋ ቅባት የሚያስፋፋ ቅባት፣ ይኸው ከዚህ ቀን ጀምሮ በዚህ ቅድም በነገርኳችሁ እጅ ነገራችሁ መሰራት ይጀምራል። ይሁን አለ ተባለው። እንደ ጌታ ማን አለ? አነማኪና ማቶረ ቬድያስ ሻማላላቦ ራባና ናኪያቶስ አንተ ብሉ ቲሸርት ተነስል። እግዚአብሔር ሰው በመጣል አይታወቅም። ሰው ጥሎ አያውቅም። አልጥልህም፣ አልተውህም። ሕይወትህ ጠቅላላ በላባላባሽ አሜን። ፕሮግራም ድኗል። ቀን ለምን እንዲህ እንደሚናገርህ ስላለፉት ሳምንቶች ነው የሚነግረኝ። ያለፈው ሳምንት እግዚአብሔር አጠገብ ያለ እስከማይመስል ከባድ ጎዳና ያለፍክበት ሳምንት። yes እኔ አያዋለሁ አለ። ባዳና ይሄ ዳርክነስ አለ። ከባድ ብርሃን ወደ ህይወት ሊመጣ ስለሆነ፣ አሜን ሊነጋ ስለሆነ፣ አሜን። አጠገብ ያሉ ሰዎች መበተናቸው እኔ ልመጣ ስለሆነ ነው አለ። አሜን ከአብርሃም ቤት ስትወጣ ከአብርሃም ጋር ከእግዚአብሔር አሁን እግዚአብሔር ካንተ ጋር መነጋገር ይጀምራል። በቀድሞ የፍጥነት ቅባት ሂድ። አሜን። ይሁን አለ ሆነ። አለ ልቀጥል ልቀጥል የሚያያችሁ ሁሉ እግዚአብሔር የባረካችሁ ይላችኋል። እየወሰዳችሁ ልኝ አይደለም በቃ ፍጥጥ ብሎ የሚታይ የእግዚአብሔር እርዳታ ህይወታችሁ ላይ ይመጣል። ይሄ እየወሰደው ነው ቅባቡ። አማ እምታስረዳው እኮ አለ፣ እንትን እንትን እንትን እምትለው አለ። ማንም ሲያየ ሊናገረው የሚችል በረከት ህይወታችሁ ላይ ይመጣል።